ሌላውን ትሁት አላህን አፈሩ ላኢላሀ ኢላላ እነገሌ ተመዳድበው ጨርሰዋል ይላል። አንደኛው ደግሞ ነፈዝ ማለት ነው እና እሺ ለእኛስ ቦታ አስቀርታችኋል ወይ? ምድረ ደናቁርት በዚህ ሀዘን ክፉ ባስታስወሩንስ ሙስሊም ናቸው በቃ ከስራቸው ጋር ተገናኝተዋል። ዱዓ ማድረግ ካልተቻለ እኮ ዝምታ ሌላኛው አማራጭ ነው። ምንድን ነው የምትደሰቱት አይነት ነገር ጽፎ ኮመንት አደረኩለት። ሰው ነኝ አለ፣ በሰው ሞት አልደሰትም አለ፣ ሰው ነኝ በሰው ሞት አልደሰትም። ይሄ እኮ አሁን እኮ ዳያ ነኝ እያደ እኮ ዚንትን የሚል እኮ ነው። ገና ለገና በአቂዳ እኔ ስለማይመስሉኝ እሴ እንኳን ሞተ እንድል ከተፈለገ ይሄ ዝውልነት ነው። እንደዚህ አይነት አክራሪነት ከመከተል በአፍንጫ ይውጣ ያኒ እስልምና በአፍንጫ ይውጣ ነው እያለ ያለው ይሄ ግለሰብ፣ ንግግሩ፣ ጽሁፉ እንደዛ ነው። በነገራችን ላይ ይሄ ሰው ግን ሰዎችን ወደ እስልምና የሚጠራ ነው። እንትን አትበላው፣ ቆይ እኔ ቤቴን ከፍቼ ማለት ነው ቤቴን ከፍቼ ማለት ነው። አሁን ስራ ስለምገባ ነው። ቤቴን ከፍቼ እስከ ዶቃ ዶቃ ማሰሪያው እነግረዋለሁ። እንደዚህ አይነት ሽልጥልጦች ናቸው እኛ እየበጠበጡ ያሉት። ምናምን መጽሐፈ አቡ ምናምን እያሉ ማገላበጥ አይደለም እስልምና። በነገራችን ላይ ቁርኣንን ሀዲስን በደንብ አንደርስታንድ ማድረግ እስልምናን በደንብ መረዳት ነው የአንድ ሙስሊም ግዴታው። እንዲህ አይነት ሰዎችን ያዩ ልጆች ናቸው። አሁን የምትያቸው ልጆች እንደዚህ አይነት ሰዎችን የሚከተሉ ልጆች ናቸው። ይሄን ነገር የሚሰፉልን ቢኮዝ አያስተምሯቸውማ። የሚያስተምሯቸው ምንድን ነው? እዚህ ከአህለል ኪታብ ጋር ምናምን ያለውን ፍትጊያ ምናምን ብቻ ነው የሚያስተምሯቸው። ከባድ ነው። ሀበሻ አንድ ነብይ ያጣች። ይሄ እኮ ከቁርአን ጋር ቀጥታ የሚጋጭ ኮማር እንዴ። ቀይ ከፍ አድርገህ አሳያቸው። አቡሳ ላይ ይወስ አይታችኋል አይደል? ሀበሻ አንድ ነብይ። ይሄ እኮ እየሄደ እኮ ነው ነው። አሁን ይሄኛውን እንዴት ነው መተጃ እንዴ? እንዴት ነው ዝም የሚባለው ይሄ? ይህ ቁርአን ነው እኮ ታሚጋጭ እኮ ነብዩ ሰለላም የነቢያት መደምደሚያ ናቸው ብለን እኮ ነው ምናምን አላህ እንደዛ እኮ ነው ያለው። እንዴ ታዲያ ይሄ ህዝቡ የሄኛውን ነገር ግን እንዴ ዝም ብሎ የሚታለፈው አሁን ያይታመጡና በሰው ሞት ታዲያ እንደዚህ ልበል ወይ ምናምን አይታያችሁም? እዚህ ጋር አይናችሁ ያያል። እዚህ ጋር ፊደል ያልቆጠረ ካለ ይቁጠር። ሄዱ እንደ ይሄኛውን ማን ነው የሚከላከለው? ነገር እንዴ እስቲ የ የነገውን ትውት ነው የዛሬውን ኒውስ ምን ሲሆን እንደዚህ ነው። ሰው ይሆን በረከታቸው ይደርብን ነው ምናምን አላያችሁም? በረከታቸው ይደርብንና ምናምን ክርስቲያኖች ይሄ በረከታቸው ይደርብን ነው ቁጥ ይልካሉ ሰውነታቸውን ምናም ነገር፣ ጸጋቸው ይድረሰን፣ ገድል እንዳጽፍላቸው አደራቸው። አሁን አስብ መልሰው፣ ጀለብያ የለበሰው አስተናባሪ ነው የሚመስለው እና ግን ሰዎቹ የሚያደርጉትን ነገር አይቶ ዝምን ያላቸው መልሶ መጨረሻ ላይ ሳበውና መጨረሻ ላይ የሆነ ጀለቢያ የለበሰ እጁን እንደ ሐዘንተኛ የእኛ ሀገር ካፊሮች ሲያዝኑ እጃቸውን ወደኋላ አድርገው እየተዛወዙም የሚያለቅሱት ነገር አለ። እንደዛ እጁን ይዞ የሚንጎራደደው ማለት ነው። ሰዎቹ እዚህ ጋር እየዳሰሱ ተበሩክ እያደረጉ በዚህ እንትን ላይ እያየ ዝም ነው ያላቸው። ዝም ማለት ከእነሱ እንደሚያስቆጥር ታውቃላችሁ ግን

ኢነኩም ይህ ለሚትሉ እስታዝ ኢንጂነር ነሳ አንዴ አስገባው። ዛሬ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆነች፣ ነገ ከፍሎ ነው የሚያስገቡት። ጠብቁ። ምን ላ ኢላሀ ኢላላህ ወንድማችን። ሴት የሆነ ሰው ሲቃጠል ብታይ በእሳት ሲቃጠል ብታይ? ማንም ሰው ይሆን ታድኗለሁ ታድኗለህ፣ በዚህ ይዘህ አለ ታድኗለሁ

እያጋራ ነው ጀሃነም ዘላለም ሙሉ። እናትህን አባትህን፣ ቤተሰቦቻችሁን አትምታቋቸው ሙስሊሞች። በጀሃነም ማገዶ የሚያስሟቅቅ ወንጀል ነው ሰው እየፈጸመ ያለው። ለምረም አይሰማል። ከባድ ነው። ኡስታዝ ኢንጂነር ስ ሰላም አለይኩም ኡስታዝ ይሰማል። አለይኩም ሰላም ወረሕመቱላሂ ወበረካቱሁ። ምን ይመስላል የእርሶ እይታ ዛሬ የሆኑ ነገሮች የመሳሰሉት ላይ

አላህም ተባረክ ወተዓላ ብቸኛ ራ ያደረግልን እርሳቸው ስለሆኑ የእርሳቸው ህይወት ተመክሮ ምን ይመስላል የሚለውን ነገር ማየት ከኛ ይጠበቃል። ነቢያችን ሰለላሁ ዐለይሂ ወሰለም የተውሂድን ጎን ከምንም በላይ ትልቅ የሆነ ጥበቃ አድርገውለታል። ሐታ በህይወት ሳሉ ራሱ ሰዎች ሲያሞጋግሷቸው ከፍ ከፍ ሲያደርጓቸው ይህ ለእርሳቸው የሚሰጠው ሙገሳ ሰዎችን ድንበር እንዳልፉ እንዳያደርጋቸው የአላህን ተባረከ ወተዓላ ሀቅ የእርሱን መብት ለእርሳቸው አሳልፎ እንዳይሰጧቸው ፈርተው ሰዎችን ያስተማሩበት አጋጣሚ አለ። ሓታ ላ ትጥሩኒ ከማጥረት ነሳራ ኢብነ መርያም እናንተ ሰዎች ሆይ እነዚያ ክርስቲያኖች የማርያም ልጅ የሆነውን ኢየሱስ ክርስቶስን ከደረጃ በላይ ከፍ ከፍ እንዳደረጉት እኔንም እንደዛ ከፍ ከፍ እንዳታደርጉ፣ እንዳታሞጋግሱ እነማነ አብዱን እኔ የአላህ አላህ ባሪያ ነኝ፣ ፈቁሉ አብዱላሂ ወረሱሉ አንቱ የአላህ መልእክተኛና የአላህ ባሪያ ብቻ በሉኝ አሉ። አሽረፈል ኸልቅ ከነቢያችን ሰለላሁ ዐለይሂ ወሰለም በላይ አለ እንዴ ፍጡር? እስኪ ንገሩኝ፣ ሀታ ጅብሪል እንኳን እሳቸው ጋር እኮ በደረጃ አይደርስም። ማዕከውን ይሄ ከዛሊክ የአላሁ ተባረከ ወተዓላ ሐቅ ለማንም ተላልፎ መሰጠት ስለሌለበት ሰዎች ርሳቸው ካላቸው ውዴታ የተነሳ በሳቸው ላይ ድንበር እንዳያልፉ ብለው በሕይወት ሳሉ አስጠነቀቁ። ላ ተጥሩኒ ከማጥረት ነሳራ እብነ መሪም ለምን ይመስላችኋል ክርስቲያኖች ዛሬ ያሉበት ደረጃ ላይ ያነሱት ከፍ ከፍ ከማድረግ ከማሞጋገስ ነው፣ ጉዳይ የጀመረው እንቁላል ቀስ በቀስ በእግሩ ይሄዳል እንደተባለ፣ መጀመሪያ አጀማበረው እንደዛ አልነበረም እኮ ከዚያስ ቢተጣውር በደረጃ በደረጃ በደረጃ አሁን ያሉበት ደረጃ ላይ ደርሷል። እህት ወንድሞች፣ ነብዩ ሀታ በእሳቸው ላይ ድንበር እንዳይታለፍ በሕይወት ሳሉ ነው ያስጠነቀቁት። ሀታ ሞቱበት ፍራሻቸው ላይ ተኝተው ሞት አፋፍ ላይ በሆኑበት አጋጣሚ ላይ በእርሳቸው ላይ ሞት ባጠላበት ኮንዲሽን ላይ ሆኑ ሳይቀር ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በእርሳቸው ላይ ድንበር